በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። የመጋቢት ድርሳነ ገብርኤል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 እሷ ሰው መሆኔን የምሥራች ንገራት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 አንቺ ትበልጫለሽና አላት እመቤታችን ማርያምም ይህን በሰማች ጊዜ ማን እንደተናገራት ለማወቅ ግራና ቀኝ ተመለከተች ነገር ግን ምንም ያየችው ነገር ስለሌለ ታላቅ ፍርሃት አደረባትና ገንቧዋን ትታ ወደ ቤቷ ተመለሰች እንደ ልማዷም ሐርና ወርቁን እያስተባበረች ትፈትል ጀመር ዳግመኛም በግልጽ መጥቶ ማርያም ሆይ አትፍሪ በእግዚአብሔር ዘንድ ባለሟለትን አግኝተሻልና የእግዚአብሔርን ቃል በግብረ መንፈስ ቅዱስ ትጸንሻለሽና፣ አላት። ማርያም ለቅዱስ ገብርኤል ስትመልስ እኔ ወንድ የማላውቅ ስሆን ይህ እንዴት ይሆንልኛል? አለችው። ቅዱስ ገብርኤልም አንቺ የምትወልጁ ሴቶች እንደሚወልዱት አይደለም፣ መንፈስ ቅዱስ ያድርብሻል፣ የሉል ኃይልም ይጋርድሻል እንጂ ከአንቺም የሚወለደው ቅዱስ ነው አላት። እሷም የእግዚአብሔር አገልጋዩ እነሆ እኔ እነሆ አለሁ ሰውነቴም በእጁ የተያዘች ናትና እሱ የወደደውን በእኔ ላይ አድርግ ብላ ለመልአኩ መለሰችለት። ይህንንም ምክንያት አድርጎ ከሦስቱ አካላት አንዱ አካላዊ ቃል ከላይ ከሦስትነቱ ሳይጎል ከታችም አራተኛ ሳይታከልበት በፍጹም አካሉ ወርዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው በመሆን ሕፃናትን የፈጠረ እሱ ቀዳማዊው አካላዊ ቃል በግዕዘ ሕፃናት በማሕፀኗ አደረ ተቀረጸ። በዚያን ጊዜ ቀንና ሌሊት እየ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 እግዚአብሔር ለመረጣቸው ለመቅደሰ ካህናት ያልተደረገ ለከብት እረኞች ሰማያዊ ሚስጢር መገለጥ አራተኛ ከፋርስ ሀገር እስከ ቤተልሔም ድረስ የጥበበኞች በኮከብ እየተመሩ መሄድ ናቸው። ጸሎቱና በረከቱ ከአገልጋዮቹ ከህዝበ ክርስቲያን ከሀገራችን ከኢትዮጵያ ጋር ይኖር ይጠብቀን፣ እስከ ዘላለሙም አሜን። አማላጅነቱ ከሁላችንም ከህዝበ ክርስቲያን ጋር ይሁንና የመላእክት አለቃ ቅዱስ ገብርኤል ያደረገው ተአምር ይህ ነው። በአንዲት ሀገር ከሚኖሩ ንጉስና ንግስት ጋር አብሯቸው አብራቸው የምትኖር አንዲት ሴት ልጅ ነበረቻቸው። በንጉሱም ቤተ መንግሥት ውስጥ አብራ ሴት የሚባል አንድ አስማተኛ ነበረ። እሱም የንጉሱ ልጅ በውበቷ ስለማረከችው ትክ እያለ ይመለከታትና በልቡ ይመኛት ነበር። ከዕለታት በአንድ ቀንም ተገናኛትና ጸነሰች። መልኩ ያማረ ወንድ ልጅም ወለደች። ንጉሱ ግን የአብራ ሴትንና የልጁን አድራጎት ፈጽሞ አያውቅም ነበር። ከዚህ በኋላ አብራሴት ልጁን አንተ ከተወለድክበት ቀን ጀምሮ ኃይሌ ተቀነሰ፣ ሰውነቴም ደክሟልና ልጄ ሆይ እንግዲህ ወደ አንተ የሚመጣው ማን ነው? የምታየውስ ማንን ነበር? አለው። ህፃኑም እንዲህ አለው የተወለድኩባት ወር በገባ በአስራ ዘጠነኛው ቀን ነው። በየወሩ በዚህ ዕለት ጎ ሲቀድ ወይም ሲነጋጋ መልኩን እንደ ፀሐይ የሚያበራ ወገቡን በወርቅ ዝናር የታጠቀ በራሱም ላይ በሚያበራ እንቁ የተጌጠ የራስ ወርቅ ያደረገ ወፍ ወደ እኔ ይመጣል። የራስ ወርቁ ቄፋዝና ጣዚዮን በሚባል ወርቅ ተጌጧል። በእጁ የወርቅ ዘንግ ይዟል። ላዊ አቋሙ የተከመረ ፍም ይመስላል። ፊቱ እንደ ሰው ነው። ግርማው እጅግ ያስፈራል። ድምፁ ወይም ማነጋገሩ ነፋስ በተነሳ ጊዜ ማዕበል ከወዲያ ወዲህ እያለ ሲያማታው እንደሚጫወት የባህር ንውጽታ ነው። እነሆ እኔ እሱን በምመለከትበት ጊዜ ከድንጋጼ የተነሳ ከፊቱ እወድቅ ነበር። ነገር ግን እሱ ከወደኩበት አንስቶ እኔ በእግዚአብሔር ፊት የምቆመው የመላእክት አለቃ ገብርኤል ነኝና፣ አይዞህ አትፍራ ይለኛል። ዳግመኛም እንሆ ከተወለድክበት ቀን ጀምሮ እስከ ዛሬ ድረስ ከአንተ ጋር ነበርኩ፣ ወደፊትም ባለ ዘመን ሁሉ ከአንተ ሳልለይ እኖራለሁ። ለስምህም ከፍተኛ ማዕረግ ወይም ክብር ይሰጠዋል አለኝ። አስማተኛው አብራሴትም ከንግስቲቱ ጋር ሆነው ይህን የልጁን ነገር በሰሙ ጊዜ ፈጽሞ አደነቁ። ነገር ግን ስለ ሁኔታው ፍርሃት አደረባቸው። ሊቀ መላእክት ቅዱስ ገብርኤልም አስቀድሞ እንደተናገረው በዘመኑ ሁሉ ሲጠብቀው ኖረ። ጸሎቱና በረከቱ ከአገልጋዮቹ ከሁላችንም ከሕዝበ ክርስቲያን ጋር ለዘላለሙ ይኑር አሜን። በረከቱና ቸርነቱ ከሁላችንም ጋር ለዘላለሙ ይኑር እና ጌታ በተሰቀለበት ዕለት የቤተ መቅደሱን መጋረጃ ከላይ እስከታች እንዴት እንደሰነጠቀው የሚናገር የመላእክት አለቃ የቅዱስ ገብርኤል ተአምር ይህ ነው። እጅግ አድርጎ የሚወደውን በመኳንንትና በመላእክት ላይ መስፍን አድርጎ የሾመውን እንዲሁም በኋለኛው ዘመን ለምስጢረ ልደቱ ታማኝ አድርጎ ወደዚ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 በጎ አምልኮትህንም በህሊናችን ጨምር። በልዑል እግዚአብሔር ፊት የሚቆመው የአብሳሪ ትስብት የሊቀ መላእክቴ ቅዱስ ገብርኤል ጸሎቱ በረከቱ ጥበቃውና አማላጅነቱ በሀገራችን በኢትዮጵያ በህዝበ ክርስቲያኑ በሁላችንም ላይም አድሮ ለዘላለሙ ይኑር፣ አሜን።